ሀገር የካበተ ብዝሀ ኢንዱስትሪ ሲኖራት በኢኮኖሚ ራስን በመቻል ሀገራዊ ግብን እውን በማድረግ ሉዓላዊነትንም የሚያረጋግጥ ነው። መንግስትም የኢንዱስትሪውን አቅም ለማሳደግ በፖሊሲ በበጀትና መሰረተ ልማት ድጋፍ በኢትዮጵያ ታምርት ንቅናቄ እንዲጎለብት እያደረገው ይገኛል። ለዚህም በሰሜን ሸዋ ዞን ያለውን የኢንዱስትሪ ቁጥር ወደ 105 ማድረስ መቻሉ ለተሰጠው ትኩረት ማሳያ ነው። ከለውጥ በፊት ደብረ ብርሃን ከተማና ሰሜን ሸዋን አጠቃላይ ጨምሮ በማምረት ላይ የነበሩ አጠቃላይ ኢንዱስትሪዎች ብዛት 18 ብቻ ነው የነበሩት። ዛሬ በደብረብርሃን ከተማ ብቻ መካከለኛና ከፍተኛ ኢንዱስትሪዎች 105 ናቸው። በሰሜን ሸዋ ዞን 87 ናቸው። ይሄ በየአመቱ በአማካኝ 24 መካከለኛና ከፍተኛ ኢንዱስትሪዎች ወደ ማምረት እየገቡ እንደሆነ ያሳያል። ምን ማለት ነው? እስከ 2010 ድረስ 18 ፋብሪካ ብቻ የሚሰራበት ቀጠና አሁን በየአመቱ 24 መካከለኛና ከፍተኛ ኢንዱስትሪ ወደ ማምረት ገብቷል ማለት በክልሉ ውስጥ የተቀጣጠለውን የኢንዱስትሪ አብዮት የሚያሳይ ነው ማለት ነው። የአምራች ኢንዱስትሪው ዘርፍ ማደግና መጎልበት ገጠርን ከከተማ በማሳሰር ፍትሃዊ የሀብት ክፍፍል እንዲኖር ሲያደርግ የቴክኖሎጂ ሽግግርንም አብሮ የሚያልቅ ነው። ፋብሪካው በአመት 1.2 ሚሊዮን ኩንታል በቆሎ በግብዓትነት ይጠቀማል። ይህ ግብዓት ክልሉ ያለውን አማካኝ የበቆሎ ምርታማነትና የአርሶ አደር የመሬት ይዞታ ከፍጆታ ተርፎ ወደ ገበያ የሚቀርበውን የምርት መጠን ታሳቢ ተደርጎ ሲሰላ በየአመቱ ከ36923 ለማያንሱ አርሶ አደሮች አስተማማኝ ገበያ ይፈጥራል፣ የአርሶ አደሩን ገቢና ኑሮ ያሻሽላል፣ የቴክኖሎጂ አጠቃቀማቸውን ያሳድጋል። ለገበያ ብሎ የሚያመርት አርሶ አደር የመፍጠርና የገጠር ትራንስፎርሜሽን እቅዳችን እውን ማድረግ ያስችላል። በእርግጥም እንዲህ ያሉ ፋብሪካዎች ስራ መጀመር የግብርና ምርቶች ይበልጥ ጥቅም ላይ እንዲውሉ ተደራሽ በማድረግ ለተሰናሰለ ቴክኖሎጂና የሰው ኃይል አጠቃቀም ትግበራም ማሳያ ነው ያሉት ደግሞ የአማራ ክልል ርዕሰ መስተዳደር አረጋ ከበድ ናቸው። ግብርና ምርት ማምረት ላይ የተሰማራ ጉልበትን እና ሌሎች ግብዓቶችን ውጤታማ የሚያደርግ ምናልባትም ወደ ሁለተኛው የማኑፋክቸሪንግ ዘርፍ ለመሸጋገር እድል የሚፈጥር በአጠቃላይ የምግብ አቅርቦትን ወይም ደግሞ የበለጸገ ምግብ አቅርቦትን በከፍተኛ ደረጃ የሚያሻሽል በሀገራችን ምርት በጥራት እንዴት ማምረት እንዳለብን ቴክኖሎጂን እና ውጤታማ የሰው ኃይል አጠቃቀምን በከፍተኛ ደረጃ የሚያሳይ ፋብሪካም እንደሆነ ማስገንዘብ እፈልጋለሁ። ሀገሪቱ ብቁ አእምሮ ያለው ዜጋን ለመፍጠር የሚያስችሉ ጥራት ያላቸው የምግብ አቅርቦቶች እንዲኖራትም ያግዛል። የተገነቡት ኢንዱስትሪዎች በታለመላቸው ልክ ፍሬያቸው ለመጠቀም እንዲቻልም በዓመት የሚያስፈልጋቸው ከፍተኛ የግባት መጠን እንደመሆኑ ከፋይናንስና የግባት አቅራቢ ተቋማት ጋር በቅንጅት መስራት እንደሚያስፈልግ ተመላክቷል።